መንፈስ ቅዱስ አሀዱ አምላክ መንፈስ ቅዱስ አሚሩ ለሰኔ በዛቲ ለተዝካረ በዓል አብይ እግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ዘባቲ ኮነ መድኃኒታ አዳም ወዘርኡ ወህንጻ ቤተ ክርስቲያን ውስተ ኩሉ አጽናፈ ዓለም አንድ አምላክ ሆነ በአብ ወልድ፣ መንፈስ ቅዱስም ሰኔ 21 በዚህ ይችለት የአዳምና የዘሩ ደህነት የተደረገባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በአለም ሁሉ የቤተክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአህዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው ክብር ይግባውና ያለጌታችን ያለ ጌታችን ፈቃድ እኛ ምንም ምን አንሰራም። ነገር ግን የምንሰራውን እስከ አስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አይዛብን እዘዟቸው። እንዲህም አዘዟቸው። በሱባኤውም ጊዜ የፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸው ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይችለት እናቴ በማርያም ስም በአራቱም ማይዝና አለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይህንንም ብሎ በከተማዋ ከከተማዋ ከተማዋ በስተ ምስራቅ በኩል አወጣቸው ቤተክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበር። የቤተ ክርስቲያኒቱ ህንፃዋ እስከተፈጸመ ድረስ ደንጊያዎች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን፣ አልባሳቷን አልባሳቷንና መሰዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዝነ ዓለም ውስጥ አርሳይስ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሶስት ጊዜ ያሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ስርዓት ያከናውዱን ዘንድ ለህዝቡም ስጋውን ደሙኑ ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ ራሱ መድኃኒታችን ቀድሶ ስጋውንና ደሙን ለሐዋርያት አቀብላቸው፣ እንዲህም አላቸው፦ በዚህ ቀን የእጃቸውን ስራ እንዳይሰሩ ህዝቡን ሁሉ እዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችም ጊዜ ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን የሚያሳንጹ ሆኑ። በቂሳሪያው ሊቀጳጳሳት በባስሊዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያምን ስዕል ሊስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም የሰሌዳ ለልጆቼ ነው አለ እንጂ ፈቃደኛም አልሆነም ነበር። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና እንቁ ጋር ወደ ቅዱስ ባስሊዮስ አምጥተው አባታቸውን በደል ያቃለልለት ዘንድ ለመኑት። ቅዱስ ባስሊዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በራእይ ሌሊት በራእይ ለቅዱስ ባስሊዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው። ከአመፀኛ ሰው እጅ ወስዶታልና እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ አንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትም ቦታ ነገረችው። ቅዱስ ባስሌዎስ እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ፣ ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት ሁለት መሳሰዎች እንዳሉ አስረዳቸው አስረዳችሁ እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስሌዎስም እነዚያን ምሰሶዎች ያመጧቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸው እንደመሰሰ እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም እመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም በእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ከአለበት ደ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጥበች፣ ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስሎስም ወደ እርሱ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና ና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስሎስም ታላላቅ ሶስት ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሓ ግቢ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆነ ወደ ቤተ ክርስቲያን መግባት እንደፍራለችና እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳም ለሁላችን ለልጆች ሁሉ ደህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ቅድስት ድንግል ማርያም አማላጅነት ይማረን በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለቤት ለቤትኪ እንተቀደሳ በደሙ ማርያም ወልድኪ ዘመንክር በአርያሙ በእንቲ አነ በልዮ ሰአሊተ ምህረት እሞ ኢታማስን ግብረ እዲከ እንተላሃኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ ሰላም ለማርያም ሰው በፍቅረሰብ አገበራ በዛቲ ዕለት አስተብቁ አቶ በሊቶስ ጥራ መሃል ላቲ እግዚአብሔር በኩራ ከመያድህ ኖሙ እምነ ኩሉ መከራ ለእለ ፀውዑ ስማ ወገብሩ ተዝካራ ወበዛቲ ዕለት ካይ በኮነ ሰማይ ተቅዱስ ጢሞቴዎስ ዘመሃገረ ምስር። ዳግመኛም በዚች ቀን ከምስር ሀገር ገዢ ቅዱስ ጢሞቴዎስ ከምስር አገር ቅዱስ ጢሞቴዎስ በሰማይትነት ሞተ። ይህም ቅዱስ አስቀድሞ ከእንዴናው ገዥ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከህዝቡ መካከል ተነስቶ የንጉሱን ደብዳቤ ወስዶ ከህያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካሃዲውን ንጉስ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመና እስኪደቅ እንዲደቁሱ ታዘዘ። እርሱም የህያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልኩን ልኮ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገ። ወደ መኮንኑም ቀርቦ ከህያው እግዚአብሔር ልጅ ከአንዱ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ካህዲ እፈር አለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው፣ በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰምቀልጦ እንደ ውሃ እስኪፈስ በብረ ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብሪ ግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከህያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ተአምራት አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አድራጊ በዚህ ድል አድራጊ ሰማዕት አማላጅነት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማይከለጉቡ አንዘ ነው እንበላ ክርስቶስ አምላክ ከመኢህ አለው ለትእዛዘ ንጉሥ እዝኖ ሶበኢፀ ሶበኢ አለው አብሰልብወ ውስተ ጤገን አንዲዶም ሃው እስከ ስጋሁ ከመማይ ምህወ ወበዛቲ እለት አይረፈ አብ ቅዱስ አባ ከላዲያን ወስጥ ሊቀ ጳጳሳት እስክንድርያ ሙልቆሙላቦ ሊቃነ ጳጳሳት አርባይቱ በዚህችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ከላዲያኑስ አረፈ። ይህም ቅዱስ በወንጌላዊው ማረቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁና አንሾመው ደግሞም ቅዱስ ቅስናን ሾመው የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባሜሊዮስን ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ከተማ ሊቀጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖቱ እያጸናቸው በትምህርት በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ከላዲያኖስ ልኩ ውስተ ህልቁ አበው አርባ እንበይነ ሁረትከ ሰናይ